ስጡር አባዬ፣ አሁን ለእኔ ወረቀት ስጠኝ፣ ከዚያ የፈለክበት ቦታ ሄደን ምሳ እንበላለን። ትጋብዥኝ። እንዲህ የምን ወደ ቤት መሄድ ነው? እንጠጣ እንጂ አባዬ። እኔን ማንም ሊያታልለኝ አይችልም። ለዛ ነው ከሱ ጋሁን ያስጨረስኩት። በጣም ጥሩ። ወረቀቱን እኔ ሊያዘው እንሄዳለ። አይ፣ እኔ ይዘዋል ተጠራጥረሽኝ? ገና እኮ አላለቀም። ነገ ምን እንመጣለን አይደል? ወይ ትንሽ እንቆይና እንወጣለን። በቃ እኛን ቆየ። አንቺ ጊዜ የእኛ የቤት ሰነድ ነው። አዎ፣ አንቺ እጅ ላይ አባዬ እኮ። አባዬ ምን ቤቱን እኮ በአንቺ ስሚሆን ብሎኝ ነው እንዴ እኔ እኮ በካሌብ ስም አድርገው ብዬው ነበር። እምቢ አለ። ሴት ትሻላለች አለኝ። ነይ እቀፊ። ዞሮ ዞሮ በእኛ እጅ መግባቱ ነው አይደል? እውነትሽን ነው። ከዚህ በኋላ ማንም አይፈነጭብን ሽማግሌው ሐሰተኛ ሰነድ በማዘጋጀት የቲናን ፍላጎት አሟልተውላታል። ዛሬ ላይ በደስታ እየጨለለች ነው። በመጨረሻም ወደ መጠጥ ቤት በማምራት ከዳኒ ጋር ስትጠጣ በማምሸትም ሰክራ ወደ ቤት በምትመለስበት ሰዓት ዳኔን፣ የኔ ፍቅር ወደ መኝታ ክፍል እንግባ እያለችም እየጎተተችው ይዛ መግባት ፈልጋ ነበረ። ዳንኤል ግን የቲና ንግግር ክፉኛ አስደንግጦታል። ምክንያቱም ሆድ ያባውን ብቅል ያወጣዋል ነውና ነገሩ ብቻ ሰክራ ሳለ ምን ያልቀባጠረችው ነገር አለ እነርሱም አባትና ልጅ ተመካክረው አሁን በቲና ላይ የተጫወቱባት ይገኛሉ። እስከ መጨረሻም ቲና ያልጨረሰቻቸው ጉዳዮች ስላሉ አባዬ የጀመርነውን እንጨርስ በማለት እጃቸውን እየጎተተች ወደ ውጭ ይዛቸው ወጥታለች። ቲና ሽማግሌውን ምን ልታስፈርማቸው ይሆን? ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በእያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ዛሬም የግፈኛዋ ሴት ፍጥጫ ና ሰራተኛዋ ትሁት ክፍል ሀያ አራትን እንመለከታለን። እንግዲህ በባለፈው ክፍል ካሌ በጣም ስሜታዊ ሆኖ ሁለታቸው ወደ መኝታ ክፍል በሚያመሩበት ሰዓት ተከትሏቸው ገብቶም ሊበቀል ፈልጎ ነበረ። አባቱ ሲደውል አባዬ ሽጉጡ የት ነው ያለው? እነዚህ ልጆች የእጃቸውን መስጠት አለብኝ በማለት ክፉኛ ትዕግስቱን ተፈታትኖት እጁ ላይ ስለት ስላገኘ ብቻ ስለቱን ይዞ ወደ መኝታ ክፍል አመርቶ ነበረ። ታዲያ ሊከፍት እየታገለ ባለበት ሰዓት ግን አባትየው መጥቶ እንዴት እንደዚህ ስሜታዊ ትሆናለህ ሌላ ችግር ውስጥ እንድትገባም አልፈልግም በማለት የያዘውን ቢላዋ በመቀማትም ሀሳቡን እንዲቀይር ያደርጉታል። አባዬ ድሮም እኮ ብዬ ነበረ፣ ካሌብ ስሜታዊ ይሆናል ሌላ ችግር ውስጥ ትገባለህ ብዬ ነበረ። ነገር ግን ይህ ከመሆኑ በፊት እነሱ ያልሆኑ ስራ እንደሚሰሩ እኔም ቢሆን ነግሬዋለሁ፣ ለምን ይህን አላስፈለገ በማለት ትሁት ካሌብ ያደረገው ነገር ትክክል እንዳልሆነ ለሽማግሌው እየነገረችው ነበረ። ቲናም ፍላጎቷ አሁንም ቤቱን በስሟ ማስደረግ ስለነበረ ሽማግሌውን የጀመርነውን እንጨርስ ቃል በገባልኝ መሰረት እያለች እየጠየቀችው ነው። ሽማግሌው ምን ችግር አለው፣ ዛሬውኑ አስረክብሻለሁ ልጄ፣ ለከፈልሽልኝ ውለታ ሁሉ ይህንን ቤት በስምሽ አድርጌ እድርሽን መመለስ አለብኝ፣ እያሉም በደስታ እያጨለሏት ነው። ማለትም ካጠገባቸው የሆነ ዶክሜንትም ነበርና ይህ ወረቀት የምን ወረቀት ነው? በማለትም ጠይቃቸዋለች። የቤታቸው ፋይል እንደሆነና በእሷ ስም ሊያዞሩላት እንዳሰቡም ይነግሯታል። ታዲያ እንሄድ ተነስ እያለችም ሳለ ካሌብ በቀድሞ ማንነቱ ወደ ቤት ይከሰታል። እሷም ያሰብኩት ተደናቀፈ በሚል ስሜትም በጣም ተበሳጨች፣ ተርበተበተችም። አባቱም ያሰብኩት ተሳክቶልኛል አይደለ እያለም አስረዳው። አባትም በሚገባ በማለትም በሚያውቁት ቋንቋ እየተግባቡ ነበረ። ጊና ግን በጣም ደንግጣለች። ማለትም ምንድን ያሰባችሁት ምን ስተሳካልህ በማለት ካሌብን ጠየቀችው። ካሌብም ሰርፕራይዙ ምክንያቱም እቆያለሁ ብዬ ነበረ ዛሬ መጣው ይላታል። እንዴት መጣ አለችው። እሱም ስራይን ስለጨረስኩኝ በቃ መጣው በማለት ይነግራታል። ናም አባዬ፣ እናንተ ልንሄድበት የነበረው ጉዳይ ቀረ ማለት ነው እያለችን በጥቅሻ እየነገረቻቸው ነው። ካሌብም የትልት ሄዱ ነበር በማለት ይጠይቃል። የሆነ ቦታ እንሄዳለን በዛው ቡና እንጠጣ ብለን ነው። በማለት አባትም ቢሆን ለካሌቭ ነገሩን እንደማያውቅ አድርገው ለማስረዳት እየሞከሩ ነው። ናም እንዴት ዛሬ ልትመጣ ቻልክ? እያለችም ጠየቀችው። ካሌቭን በጊዜ ስራውን እንደጨረሰና ለዚህም ወደ አባቱ ቤት መመለስ ፍላጎት እንደነበረውና የቤተሰብ አባላቱ እንደናፈቁትም ይገልጽላታል። ታዲያ በሰሞኑ የቤታቸው እንግዳ ሆና የተከሰተችው ወይዘሮ ፈለቁ የት ሄደች? በማለት ቲናን ይጠይቃታል። ቲናም ሆነ ሽማግሌው አልተመቸናትም መሰለኝ ብቻ እሷ ብዙ መቆየትም አልፈለገችም፣ ትናንትና ደክሞኛል ልተኛ ነው ብላ በምልክት ተግባብተን ነበረ፣ ዛሬ ላይ ግን ወደ መጣችበት ተመልሳለች በማለትም ሽማግሌው እየመለሰ ነበረ። ትሁት በማለዳ ተነስታ ወደ ሳሎን በምታመራበት ሰዓት አሁንም ቲና ሽማግሌውን ወደ ውጭ ወጥተን የቤቱን ካርታ በስሜ አዙርልኝ እያለች እየጠየቀቻቸው ሳለ እሷ ይህንን ስትናገር በጣም ተናደደች። ካሌቭም ምን ሆና ነው እየተናደደችው በጣም ተበሳጭታለች እያለ ለአባቱ እየነገረው ነበረ። አባቱም ቤቱን በስሜ አዙርልኝ ብላኝ ስለዚህ ጉዳይ እያወራችኝ ሳለ አንተ ስትመጣ አባት ነው ነገሩ ተደናቀፈብኝ በሚል ስሜት የተበሳጨችው በማለትም ለልጁ እየነገረው ነበረ ታዲያ የአባትና የልጅ ግጥም ጥሞሹን ምናልባትም ተመካክረው ይሆናል። እዚህ ቤት የሆነ ድራማ እየተከናወነ ይመስለኛል፣ የገባኝ ነገር የለም በማለት ወደ ውጭ በመውጣትም ከዳንኤል ጋር እየተመካከሩ ነበረ። ዳንኤልም እኔ ምናውቅልሽ አለው፣ እዛው በጀመርሹ ጨርሹ፣ እኔ ራሱ የሁለቱ ግጥም ጥሞሽ አንዳች ነገር እንዳለ ይሰማኛል በማለትም እየነገራት ነበር። ቲና ካሌቭ ወጣ ባለበት ሰዓት ሽማግሌውን አሁንም የጀመሩትን ማስጨረስ እንዳለባቸው የነገረቻቸው ሳለ ትሁት ቁርስ ብሎ በማለት ወደ ሳሎን አምርታ ነበረ። እሷም ምን ልታደርግ መጣች በሚል ስሜትም ተበሳጨችባት። ኩሽና ድረስ ተከትላ በመሄድም ያሰብኩትን ለማደናቀፍ የማታደርገው ጥረት የለም ብታርፊ ይሻልሻል እያለችም አሁንም ዛቻና ማስፈራሪያ እያደረሰችባት ነው። ሆኖም ትሁት እስኪ ሲሳካልሽ እናያለን በማለትም ፎክራባታለች። ሰዓቱ ምሽት ሆነና ከካሌብ ጋር ተኝተው አትስመኝም ወይ ምን ነው አልናፈቁም እስከ ዛሬ ድረስ ተለያይተን ኖረን ለምንድነው ፊትን ፊትህን የዞርክብኝ እያለችም ካሌብን ለማስመሰል እየሞከረች ነበረ ካሌብም ምን ያህል ጊዜ ቆየውና ነው እንዲህ ለናፍቅሽ የምችለው እያለም ሀሳቧን ተቀባይነት ሳያደርግላ ቀርተዋል ቲና አሁንም ቢሆን ህልሟን ሳታሳካ እንቅልፍ ሊወስዳት አልቻለምና ሽማግሌውን እንሄድና የቤቱን ነገር እናስተካከል በማለት አብረው ተከታትለው ይሄዳሉ። ሽማግሌውም ሀሰተኛ ሰነድ በማዘጋጀት ሊፈርሙላት እንደሆነም አብረው ጉዟቸውን ይቀጥላሉ። ታዲያ በመንገድ ላይ ሆናም ካሌቭ ከሰማ ምን ችግር ሊፈጠር ይችላል እያለችም ስጋቷን ጠየቀቻቸው። እርሳቸውም ካሌቭ የሚሰማበት አንዳችን ምክንያት የለም ደግሞስ ቢሰማ ምን ያመጣል? ሀብት ንብረቱ እንደው የኔ ነው በማለት በደስታ ያጨልሏታል። እሷም አባዬ በጣም አመሰግናለሁ እያለች ተፈራረሙበትን ዶክሜንትም እሷ መያዝ እንደምትፈልግም ነገረቻቸው። ታዲያ ተፈራርመው ሲመለሱም እኔ ልጋብዝህ እፈልጋለሁ በማለት ወደ ሬስቶራንት ይዛቸው ሄዳ ነበረ። እሷም በጣም ተደሰተች። ህይወቴ ያሰብኩት እንደ ዛሬው ተሳክቶልኝ አያውቅም። አባዬ አሁን በጣም ደስተኛ ነኝ አለቻቸው አንደሳለች በማለትም የሚጠጡትን መጠጥም እርስ በርስ ቸርስ ተባባሉ። ታዲያ አሁን ይበቃናል ወደ ቤት እንመለስ በሚሉ ሰዓት እኔማ እዚሁ ደስታዬን ማጣጣም እፈልጋለሁኝ ባይሆን አንተ መሄድ ትችላለህ በማለት ሽማግሌውን ወደ ቤቱ ከሸኘች በኋላ ከዳንኤል ጋር በመደዋወል ዳንኤልን ከዛው ሬስቶራንት ትቀጥረዋለች። ዳንኤልንም በደስታ ጨለለችው። ማለትም ቤቱን በስሟ እንደፈረመላትና ዶክመንቱንም እጇ ላይ ይዛ ስለነበረ የሁሉም ማረጋገጫ በማለት አሳየችው። ዳንኤል ግን ተጠራጥሮ ስለነበረ ይህ ነገር ምናልባትም እያሾፉብን እንዳይሆን በማለት እየነገራት ነበረ። በጭራሽ እኔን ሊያሞኘኝና ሊያሾፍብኝ አይችልም። ማን ነው ደግሞ፣ ይሄው ለዶክመንቱ ካላምን በማለት ማሳይቹ። እሱም በቃ አሁን ወደ ቤታችን በቃናል በማለት ሲጠጡ ከቆዩ በኋላ ተነስተው ወደ ቤት ያመራሉ። ሽማግሌው ከቤት ገብቶ ስለተፈጠረው ነገር የነገራቸው ነበረ። አሁን ላይ ቲና የቤት ባለቤት ሆናለች በስማን ፈር የሚላት በማለት መቀላለ ጀምረዋል። በዚህ ሁኔታ ካሌብ አቤት በጣም ደፋር ኮናት እስኪ የቤት ባለቤት ስትሆን እናያለን በማለትም እያወሩ ሳለን። ዳንኤል እና ቲና ጠጥተው ሰክራ እየተንገዳገደች ነበር ወደ ውስጥ የገባችው። መቱን ተቀምጠው ሳለም የኔ ፍቅር ለማንም ሳትናገር ወደ ውስጥ እንግባ እያለችም እዛው ቤተሰቡ ተሰብስበው በተቀመጡበት ብዙ ነገር እየቀባጠረች ነው። ቲና በምትናገረው ነገር ዳንኤል እጅግ በጣም ተሸማቋል። ማለትም ወንድምና ፍቅረኛ እንዴት ነው የተምታታብሽ? ግቢና እረፊ ይሏታል። እነካሌብም ተነስታ እንድትተኛም ያደርጓታል። ነገር ግን ዳንኤል የተናገረችው ነገር እጅግ በጣም አስደንግጦት ስለነበረ ሰክረሽ፣ ያን ያህል እኮ አትጠጭ እያልኩሽ ብዙ ነገር ቀባጠርሽ፣ ምን ያልተናገርሹ ነገር አለ? አንቺ ለለፈለፍሽ እኔ በጣም ተሸማቀቅኩ እያለም ምን ያህል እንደ ተሳቀቀባትም እየገለጸላት ነው። ታዲያ በስካር መካከል የለፈለፈቻቸው ነገሮችም እጅግ በጣም እንዳስደነገጧትም ተመልክተናል። አባትና ልጅም ስለ ቲናና ስለ ዳንኤል ሁኔታ እያወሩ ሳለ ምንም እንኳን ዳንኤል መጠርጠር አለመቻሉ እጅግ በጣም አስገርማቸው። እኔ እኮ ዳንኤል ካለበት እንዲነቃ ብዙ ነገር እየተናገርኩ ነበረ፣ ነገር ግን አንዳችም ነገር አይጠረጥርም በማለት እያወሩ ባሉበት ሰዓት ቲና አሁንም ሽማግሌው እንዲጨርስላት የምትፈልጋቸው ጉዳዮች ስላሉ አባዬ አሁንም የጀመርነውን እንጨርስ እያለች እየጠየቀቻቸው ነው ካጠገባቸው ኦሪጂናሉን የቤታቸውን ዶክሜንት ይዘውት ነበርና፣ አባት አባዬ ለመሆኑ ኦሪጂናሉ የቤታችን ዶክሜንት የት ነው ያለው በማለት ጠይቆታል። ይኸው እያለም ለልጁ እያሳዩት ነው። በዚህ ሁኔታ ቲና ስትመጣ ይህ ወረቀት የማን ነው በማለት ልታነሳ ስትል፣ ተይ የሰው ነው አይነካም በማለት እንደ ሕጻን ልጅም አስፈራርተዋታል። ሆኖም ይህንን ዶክሜንት እጃቸው ላይ እንደያዙት ሽማግሌውን የቤቱን ነገር እንዲጨርስላቸውም ተያይዘው ወደ ውጭ ወጥተዋል። ሆኖም ሽማግሌውና ቴና ከተመለሱ በኋላ ምንድ ነው እየሰራሻለሹ በማለት ይህንን ዶክሜንት በመያዝም ቴናን አስደንግጧታል። አባዬ እኮ ነው እኔ በአንተ ስም እንዲሆን ፈልጌ የነበረ ነገር ግን በአንቺ ስም ይሻላል በማለት በስሜ ፈርመውልኛል እያለችም ለካሌብ ነግረዋለች። ካሌብን እስከ መጨረሻ ጥሩ አድርገሻል በማለት እንግዲህ እኛም የቤት ባለቤት ሆነናል እያለም ቲና ባደረገችው ነገር ደስተኛ እንደሆነ በማስመሰል እየነገራት ነበረ። ሆኖም ቲና በመጨረሻም የካሌቭን ፊት ካየች በኋላ እሷም ያደረገችው ነገር ትክክል መስሎ ስለታያት በጣም ደስተኛ ሆናለች። ለማንኛውም የግፈኛዋ ሴት ፍጥጫና የሰራተኛዋ ትሁት መጨረሻ አሁንም ድራማቸው እንደቀጠለ ነው። በቀጣይ ክፍልስ በምን እናገኛችኋለን? አብረን የምንመለከት ይሆናል። ለዛሬ የሆነበት ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።